ቴሴማኔ በአትክልቱ ቦታ ለእኛ ሲል ጌታችን በዓለም ተንገላታ በዓለም ተንገላታ አዳምና ሔዋን ባጠፉት ጥፋት በእኛም ነበረብን የዘላለም ሞት የዘላለም ሞት መስቀል ተሸክሞ ሲወጣ ተራራ ይገርፉት ነበረ፣ ሁሉም በየተራ ሁሉም በየተራ። ክቡራን ተመልካቾቻችን ዛሬም ከእናንተው ጋር ቆይታን እያደረግን ያለ ነው። በጸሎተ ሐሙስ ደግሞ ተገናኝተናል። በዚች ቀን ጌታ ምን አድርገዋል? እኛስ ምን እናድርግ? በቤተ ክርስቲያናችን ስንሄድስ ምን አይነት ስርዓቶችን እንከውን፣ ከምን ስንራቅ የሚሉትን ጉዳዮችን እነጋገርበታለን። ሊቀህርያን መምህር ደረጃ ግርማ ዛሬም ከኔ ጋር ናቸው። ነጋሽ ሚዲያ ነው እየተከታተላችሁ ያላችሁት። ከኔ ጋር ቆይታን ስላደረጋችሁ እያደረጋችሁ ስላለም ከልብ ነው የማመሰግነው። ሊቀ ህሩያን ጸሎታ ሐሙስ ላይ ተገኝተናል። መልካም እንግዲህ ጸሎተ ሐሙስ ከሁሉ የበለጠ ከሁሉ የረቀቀ ከበድ ያለ ቀን ነው። ሌላውን ጊዜ በስግደት ነው የምናሳልፈው፣ ቅዳሴ የለም። ስለዚህ ቤተክርስቲያናችን በስግደት በጸሎት በመላ ትቆያለች። በጸሎተ ሐሙስ ግን ያው ምሴተ ሐሙስ ይባላል። ጌታችን መድኃኒታችን ኢየሱስ ክርስቶስ የፋሲካውን ራት ወዴት እናዘጋጅልህ አሉት። በእገሌ ቤት አላቸው። ስም አልጠቀሰም። ስሙ ያው ትርጓሜ ቤት ይነገራል። ግን የገሌ ቤት መባል ምንም ጥቅሜን እንደሌለ እሱን የተኩት ሐዋርያት ለአገልግሎት ሲላኩ ካህናት ለአገልግሎት ሲላኩ አቶ ገሌ ቤት የሚባል የትልቅ ሰው ቤት መርጠው እንዳይሄዱ በቃ የተረሳ አንቱም ማይባል ገሌም ማይባል ቃና መንደርም ሲሄድ መንደር ውስጥ ነው የሄደው። የሰውየው ስም አልተጻፈም። ስለዚህ የሰውየው ማንነት ላይ አይደለም። የቤቱ ባለቤት ሀብታም ሆነ ጥቁር ሆነ ቀይ ሆነ ዳ ሆነ አይደለም። የሱ ችግር ሰው መሆኑ ብቻ። ስለዚህ ለአገልግሎት ስትሄዱ፣ በማዕድም ስትቀመጡ ሰው አትምረጡ። ጌሌ ቤት በተባለ እዛ ታዘዙ። እንግዲህ አንድ ሰው እንስራ ተሸክሞ ታገኛላቸው። ጌታ አንተ ቤት ራት ሊበላ ይፈልጋል። ይህ ሰው ማን ነው የሚለው ያው ብዙ አጨቃጫቂ ነገር አለ። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚያ ቤት እራት እንዲደረግለት ፈቃዱ አለ። በቤቱ ለመስተናገድ የፋሲካውን እራት ከበሉ በኋላ ይሄ ፋሲካ እራት እስራኤላውያን ከግብፅ ባርነት ከመውጣታቸው በፊት ፋሲካ አድርጉ፣ ደስታ አድርጉ፣ ሰባት ቀን እርሾ ያልገባበት ቂጣ ብሎ ቀንዱ ያልከረከረ ጥፍሩ ያልዘረዘረ ጸጉሩ ያላረረ የአንድ አመት ተባት ወርድ እንጂ ቁመት የማይጨምር ንጹህ። ስለዚህ ሰብሰብ ብላችሁ ብሉት፣ 112 እየሆናችሁ ብሉ፣ እየተረፋችሁ በፍጹም ወደ ሌላ ቤት እንዳትወስዱ ይቃጠል ነው የተባለው። ከመራራ ቅጠል ጋር ብሉት፣ ለጊዜው ከሆዳቸው እንዲበትልላቸው። እንደታጠቃችሁ ብሉት፣ መንገደኞች ናቸው። እየቸኮላችሁ ብሉት፣ መንገደኞች ናቸው። ብዙ ስራ ሰርቶላቸው ፍጻሜው ግን ያ የፋሲካ በግ ክርስቶስ ፋሲካችን ክርስቶስ ታርዶ የለ ኢየሱስ ክርስቶስ ነው። ስለ በግነቱ ነው በደንብ የሚነገረው፣ የእግዚአብሔር በግ የሚል ወንጌል ነው የሚገርመው። አሁን ከሰኞ ጀምሮ፣ በተለይ ሰኞ እየቸኮላችሁ ብሉት የተባለው ሞት እንዳለባችሁ እያሰባችሁ፣ ስጋ ደግሞ ተቀበሉ። ከመራላ ቅጠል ጋር ብሉት ማለት ደግሞ 18 ሰዓት ጾማችሁ አፋችሁ ምሬት ሲሰማው እንግዲህ ኮፌታችሁንም በትራችሁን በትር የተባለ መስቀል ነው መስቀላችሁን ጨብጣችሁ በርካታ ትርጓሜ ያለው የፋሲካ በግ ክርስቶስ ስለዚህ ያንን የፋሲካ በግ በሚበሉበት ቀን መስዋዕቱን ቀየረባቸው ከአሁን በኋላ መስዋዕት ሄ ኅብስቱን አነሳ አስራ ሦስት ቦታ ቆረሰ ለአስራ ሁለት ሐዋርያት አሰጣቸው አንዳንዶቹ አሁን በዚህ ምዕራባውያኑ ይሁዳ አልቆረብም። ክፉ ሰው ስለሆነ አልቆረብም ይላሉ። የእኛ ትርጓሚያን ደግሞ ምን ይላሉ? ከቁርባን ስለከለከለኝ አሳልፍ የሸጥኩት እንዳይል ቆርቧል። ቆርቦ ግን ካደ። ዛሬ ቆርቦ የሚክዱ በጵሰው የሚክዱ ቀስሰው የሚክዱ ሰዎች አሉ። አሁን ሰው ለምን አትቆርብም ሲባል እንዲ ባረግስ እንዲ ባረግስ ይላል። ከቆረቡ በኋላ ጥፋት አለ፣ እንደ ጴጥሮስ መመለስ አለ። እንደ ይሁዳ ግን በዛ መቅረስ ነው የሚከለከል። ሰው ቆርቦ ማጥያት ይሰራል። ስጋውና ደቡተክ ቀምሶ አቀመሳቸው። ዛሬ ካህኑ ቀድሶ ከቆረበ በኋላ ነው የሚያቆርበው። ክርስቶስ ቀምሶ ባያቀምሳቸው ኖሮ ምንድን ነው የሚለው? ይሄማ ለምዕመናን ነው እንጂ እኛን አይመለከትም የሚሉ ነበር ካህናት። ህይወቱ ግን እነሱንም እንደሚመለከታቸው ለማመልከት ቀመሰ፣ አቀመሳቸው። በዚህ ቀን ሥጋ ወደሙ ብቻ አይደለም የሰጣቸው አስራ ሁለቱን ነዋሪ ሐዋርያ ስደሰበሰበ ሴቶች አልገቡም ሌሎች አልገቡም ክህነት ነው ጌታ ከአናጉንስጢስ እስከ ሊቀጳጳስና ያለውን ኃላፊነት ሰርቷል፣ እዛ ተወጥቷል። በእራቱ ላይ ማለት ለምን ዝቅ ብሎ እግራቸውን አጠበይ አሁን ዛሬ ቅዳሴ ሲገባ ንፍቁ ዲያቆን በገጠር በተለይ እግር አጥቦ ነው እጅ አሳጥቦ ነው እጅም እግርም አሁን በጽበት እግር እጅም እግርም ነው የሚታጠበው። ይህ ስራ በጣም የበታች መጨረሻው ዲያቆን ነው ይሄንን የሚያደርገው ክርስቶስ መጨረሻ ዲያቆኑ የሚያደርገውን የትህትና ስራ ሰር በፋሲካቸው ገላቸው ሊታጠባሉ ነፍተና ንጹህ ነን ለማለት፣ ዛሬም እርሾ ያልገባበት ደረቅ ቂጣ ይበላል። ያልቆመጠጥ ከኃጢአት ለበራቅ ንጹሃን ለማ ይታጠቡ ነበር። ጌታ እግራቸውን አጠ ጴጥሮስ ይሄ ልማድ ስለነበረ እንደዛማ ከሆነ ገላይ ነጠበኝ አለው። እግር ከታጠበ ሞላው ይታጠባላል። መጀመሪያ አልታጠበም ሲለው እድል ፈንታ ከኔ የለህም ብሎ ክርስቶስ። ይሄ የትህትና ስራ ነው፤ አንዳንዶቹ ጥምቀት ነው ይላሉ። ይሄ ግን የትህትና ስራ ነው መጽሐፍ ቅዱስ ላይ የሚተጥቅ ጥበብን አስተማራቸው ብሎ ቅዱስ ያን ዝቅ ብሎ እንግዲህ ካየ ጥልፍልፍ ጫማ ነው የሚያደርጉት አዋራውን ተመልከ የዛን ሁሉ ሰው ያንን ቆሻሻ ማራገፍ የጌታን ትህትና ተመልካ በአዲስ ጨርቅ ደግሞ አድርቆ አሁን በገዳም አባቶቻችን እኮ አብነታቸው ይሄ አዋራ ረግጠ በእግር ረጅም ርቀት ተጉዘ እግርን አሽተው ካጠቡ በኋላ ስመው አቡነ ዘበሰማያት ይቀበላል አንቱ ብሎ አክብሮ ኬትምና ኬትም አስቀድሞ፣ አብርሃም ጌታን አጥቦት ነበር። ጌታ እኮ ብድር አትመላሽ የአብርሃም ልጆችን ጌታ ደግሞ የልጅ ልጆቹን አስራ ሁለቱ ነገደ እስራኤል የአስራ ሁለቱ ነገደ እስራኤል አባት ዞሮ ዞሮ አብርሃም፣ እሱ በመምሪያ አድባርስ እንግዳው ነው ሲመጡ አጥቧቸዋል። ወልድ ኢየሱስ ክርስቶስን በአምሳለ ብእሲ ተገልጸዋል። ብድር መለሰ። ዝቅ ብሎ አጠበ። ከሁሉም በላይ መሆን የሚፈልግ ታላላቅን ማክበር እኮ ብሎ ሄ የሀገርም ልማድ። ታናናሽን ማክበር ግን ክብር ጌታ ዛሬ የክነትንም ስራ ነው። በዚህ ቦታ ያ ወደ ቤተ መቅደስ የሚገቡት ይሄንን ክብር የሚያገኙት ካህናት ናቸው። ዛሬ ካህናት ውስጥ ነው ስጋ ላክ የሚቀቡት። ክርስቶስ ይህን ስራ ሰራላቸው። ህብስቱን አነሳ። ከዛ ምን አለ? ይህ ስጋዬ ነው ያለ። እንደ ስጋዬ ነው አላለ። ይህ በአዲስ ኪዳን የሚፈሰው ደሜ ነው አለ። እንደ ደሜ ነው አላለ። አርብ በተግባር የሚሰጣቸው ዛሬ በምን ሰጣቸው? ይሄ አማናዊ ነው። ብዙ ሰዎች ምሳሌያዊ ነው እያሉ ይናገራል። እንደውም አሁን በሶሻል ሚዲያውን እየተንቀሳቀሰ ያለ አንድ ሚዲያ አለ። ሃርቫርድ ተማሪ የሆነ አንድ ዲያቆን ደመላሽ ነው ምህረት፣ ዲያቆን ምህረት ደመላሽ። በውስጤ እኔ በውስጤ ደመላሽ አባትና ልጅን ምላሽ ያሳጣ የምላስ መልስ ከእግዚአብሔር ኦርቶዶክስ ቤተክርስቲያን መልስ አላት፣ ብቻ ሰው ራሷ መልስ ናት። እንዲህ አይነት ሰዎችን ይታስመሳል። ኤልያስ ብቻ ይቀረው ሲሉ ለበዓል ያልተንበረከኩ ሰባት ሺህ ሰዎች አሉ። እግዚአብሔር ሰው አለ ምላሽ በማን እንደሚሰጥ አታውቅም። ማን እንደሚልክ አታውቅም። እጅግ የተናቀውን አንስቶ በዚህ መልኩ ያከብራል እና ኢትዮጵያውያን ዛሬ ዝናቸው በዓለም ሚና እንዲናኝ ያደረገ ትልቅ ወንድም ነው እና ይሄ ቁርባን አማናዊ ነው። በምሳሌ ደምከ ከሚለውን አንቀበልም። በአማን ደምከል አማናዊ ነው። ክርስቶስ የሞተው ለዚህ ለብስትና ለወይን አይደል? ስጋውን ቆርሶ ሊሰጣል። ስጋዬን የበላ ደሜን የጠጣ የዘላለም ይወጣል። ይሄ ስርዓት የተሰራበት ልዩ ቀን። የሚገርመው ግን ጌታ ይሄን ስርዓት የሰራበት ቦታ ዛሬ በቱርኮች ጊዜ መስጊድ ነበር፣ በመስቀል ጦርነት ጊዜ ቤተ መቅደስ ነበር፣ ዛሬ ሙዚየሙ ነው። በጣም ይገርመው። የእስራኤል መንግስት ተረክቦ አትጣሉበት ብሎ መስጊዱ ምልክቷል፣ ቤተ ክርስቲያኑ ምልክታል። እዛ ውስጥ ግን ያየሁት የፒኮክ ስዕል አይቻል፣ ምንድነው ብዬ ስጠይቅ ፒኮክ ልጇን የምታበላው ከራሱ አጥ ላይ ስጋ። ስለዚህ ክርስቶስ የራሱን ስጋ ነው ያበላል ማለት ነው። አንዳንዴ ፒኮክን ከጥንቆላ ጋር ብቻ አያይዘው የሚነሱ ሰዎች አይቻልም። እዛ ላይ ግን ሄዳችሁ የምታውቁ ሰዎች ሄዳችሁ ብታዩ ልዩ ሚስጢር። ያውም ከታች ደርቡ ሁለት ነው። የአላዛር ቤት ነው ይባላል። ከታች የዳዊት መቃብር አለ። የሚገርም ደርቡ ከላይ ከሰው ቤት አይደለም። ከሰው ቤት እንዳልፈትት፣ ይሄ ለብቻ አዲስ የተሰራ ሰቅልማ ቦታ ነው። የአዲስ የመጀመሪያውን ግብዣ ሽሮላቸው ከወዳቸው በታምራት አጥፍቶላቸው በአይምሮ ህፃናት አይደሉም ህፃናት አሁን ስጋው ደግሞ ሊሉ ስናጠባቸው እንሉልና ቅዳሴ ከገባ በኋላ አናጠባቸው ቆመው እንትን ይላሉ። 18 ሰዓት መጾም ስለማይችሉ ስለዚህ በታምራት ህፃናት ስለሆኑ ከወዳቸው ካጠፋላቸው በኋላ የበሉትን በልቶ መቁረብ ክልክል ስለሆነ ማለት ስለዚህ ቅዱስ ስጋውን ክቡር ደግሞ ሰጣቸው። ስለዚህ ቅዱስ ስጋው ክቡር ደግሞ ለኛ የተሰጠበት ልዩ ሐሙስ ቀን ልዩ። በዚህ ቀን እጸ ተግራል ሊቀጳጳሱ ሊቀ ወርዶ የካህናትን እግር ያጠ፣ ካህኑ የምመናንን እግር ያጠ። በጣም የሚደንቅ በጣም የሚገርም ትህትና እና የሚሰራበት እስራኤል ከፋሲ ጋር ደግሞ ሲወጡ ቸኩለው ስለነበረ በቂጣ ጉልባን፣ ብለን አሁን የምንቀቅለው ስንዴና ባቄላ አድርገን ልክ እንደዚያ ያለውን ምን ምግብ ለመስራት ጊዜ አልነበራቸውም። ያን በልተው ስለወጡ ጉልባን ይቀቅል እንደውም በገጠሪቷ ቤተክርስቲያን እንትን ይሰራል፣ ቂጣ ይሰራል። ቂጣው ምንድነው? ቀዳዳ አለ። ቀዳዳው ምንድነው? ያንን ኅብስት የጌታ ምሳሌ አድርገው ቀዳዳው ጎኑ መወጋቱ፣ የተለያዩ ሸንተረር ያደርጉበታል። ግርፋቱን እጀርባው ላይ የወጣውን ሰልበ፣ ያንን ወደ ቤተ እግዚአብሔር ይዘው መጥተው ምዕመናን ሁሉ ተከፋፍለው አብረው ይበላሉ። ይንስ ሁሉም ክርስቲያን ቅዱስ ሥጋውን ክቡር ደሙን እንዲቀበል ይደረጋል። ሁሉም ሰው ያ ቅዱስ እኮ ክቡር ደግሞ የተሰጠበት ቀን ነው። ከመደበኛው ሰዓት ውጭም ቅዳሴ ያለንው ምንድነው፣ በሌላው እንደውም የሚያደርጉት ምንድነው፣ በምሴት አደረገው የተደረገው ስለሚባል ምዕራባውያን አብዛኞቹ ማታ ነው የሚገቡት፣ ከ1 እኛ ጋ ግን የምናደርገው ቀደም ብለን ሰዓት አካባቢ ቅዳሴውን የሹልክታ ነው የሚባለው ልዑል ዜማ የለም። ጮኸን አደለ ከቅዳሴ ብዙ የአዳፌ ነብስ ሌሎች ሌሎች እንደዚህ የውራክ የሆኑ ነገሮች አይካተቱም። የሀዘን ነው ጭንቀቱ አለ፣ ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ስጋውና ደሙን የሰጠበት የደስታ ቀን ስለሆነ ደስታችንን ግን ምጥን አድርገን ጌታ በመከራ ነው አያለ ገና ከፊት መከራን አስቀድሞ መደሰት አያስፈልግም። አንዳንዶቹ መደሰት አለብን ጌታ ያበላበት ቀኑ ብሎ አሳ ሁሉ የሚያበሉ አሉ በአሳ እኛም ሀገር ነበረ። ያው እንግዲህ በውሳኔ ቀርቶ ነው አሳ ሁሉ የሚያበሏል፣ ወይን የሚጠጡ የሚያሰክሩ ወይን ሁሉ የሚጠጧል። ግን ያ የላመ የጣም የሚበላበት አይደለም። ቅዱስ ስጋውን ክቡር ደሙን ተቀብለው እዚያች ቀን ትንሽ እህል ይቀምሳሉ። ለቅዱስ ስጋው ለክቡር ደሙን ክብር ማለት ነው። ስለዚህ ውለን ቀድሰን በምሴት በምሽት እንለያያለን። ከሌላው ቀን ከመደበኛ የቅዳሴ ሰዓታችን ገፋ አድርገን ድሮ ዘጠኝ ሰዓት ነበር እጽበተ እግሩ። አሁን አምስት ሰዓት ላይ እጽበተ እግር አድርገን ወደ ሰባት ወደ ስምንት ቅዳሴ እንገባል። ጌታ ሲመሽ ነው ያልኩት። የአይሁድ ፋሲካ ስለሆነ በምሴት ነው ያደረጉት። በምሽት ነው ያደረጉት አይሁዳውያን የዛለት ነው ፋሲካቸው የዓርብ ያው እንትኑ ይገባል። የዚያን ቀን ሻባታቸው ይገባል፣ ፋሲካቸው የዚያን ቀን። ስለዚህ ሐሙስ በጸሎተ ሐሙስ ዕለት እነሱ ፋሲካ ላይ ናቸው። ከዚያ መደበኛው ደግሞ አርብ ሻባት ይገባል፣ ይቀጥላል፣ በዓላቸው ይቀጥላል፣ ሰባት ቀን የሚያከብሩት ሰባት ቀን የድሮ ከዚያ እኛ ከሲኦል ባርነት የወጣንበትን እነሱ ግን ከግብፅ ባርነት እንግዲህ ዛሬ ጠዋት ነው አሁን እየተመለከቱ ያሉት ክብራን ተመልካቾቻችን፣ በብዛት ለሕጽበተ እግር ነው ምእመናን የሚሄደው ከዛ በኋላ ቅዳሴውን ለማስቀደስ ይችን። የጸሎተ ሐሙስ ግን ከስንት ሰዓት ጀምሮ ነው ወደ ቤተክርስቲያን ብንገኝ የሚመከረው? ከሌሊቱ ጀምሮ የስግደቱ ስርዓት ይቀጥላል። ለምን ሰሙነ ሕማማት ነው። ስግደቱ ከቀጠለ በኋላ ከዚያ እጽበተ እግር ላይ ሲደርስ በቅዱስ ያሬድ ዜማ አዋርያት ይሁ ከበበ እየተባለ ግራ አርዳ ይሁ አጥበበ እየተባለ ጥበብን እንዳስተማራቸው የአዋርያትን እግር እንዳጠበ እየተነገረ ያ ስርዓት ይከናወናል። አህዱ ሀብ ተብሎ በአጥቢያ አብያተ ክርስቲያናትም ውሃው ይባረካል። የወይራ ወይም ደግሞ የወይን ቅጠል አብሮ ተደርጎ ጌታ በወይን በረከት እንደሰጠ ለህሙማን በእቃ ይቀመጣል። በሽተኞች ይፈወሱበታል። ያ የተዘጋጀው ነገር ጌታችን መድኃኒታችን ኢየሱስ ክርስቶስ ወገቡን አስሮ እንዳገልጋይ ዛሬ ካህናትም ወገባቸውን በጥምጥም በድርብ ያስራሉ። ከዛ በኋላ ከጉልበታቸው በርከክ ይላሉ፣ ትህትናን ያሳያሉ። ስለዚህ ይሄ ትልቅ ስርዓት ነው የሚደረግበት። ይሄ ስርዓት የጸሎት ሐሙስም ይባላል፣ የጸሎት ሐሙስም ይባላል። ለምንድነው? ጌታችን መድኃኒታቸው ኢየሱስ ክርስቶስ የፋሲካውን እራት አብልቶ ጨርሶ ቅዱስ ሥጋውን ክብሮ ደግሞ ከሰጣቸው በኋላ እንደውም አንድ የሚነገር አለ። በዚህ በመጀመሪያ ግብዣው የቀረበውን ዶሮ በእጁ ሲነካው ካራ እንዳልወጣበት ሆኖ ዶሮ ተነስቶ የጌታን መልእክት ሰምቶ ይሁዳን ተከትሎ ወጣ። ይሁዳ አብሮ ከበላ በኋላ ሹልክ ብሎ ነው የሄደው፣ ከአይሁድ ጋር ሊተባበር ጌታን አሳልፎ ሊሰጥ። ለምንድነው እሱን የፈለጉት? ከሐዋርያት ከደቀ መዛሙርት በተለይ ከዮሐንስ ጋር የመሳሰልባቸው ነበር። ሁለተኛ ድሮ ከሚያገኙት ደብረ ዘይት ስላጡት የሚውልበትንና የሚያድርበትን ለይቶ ይጠቁመናል ብለው ስላሰቡ ብዙ ምክንያቶች አሉ። ስለዚህ በዚህ ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ ድሮ ያደርገው እንደነበረው ወደ ጌቴሴማኒ ሄደ። ለምን? ያ ቦታ የአያቶቹ የቅድሚያቶቹ መቃብር የነሃና የነያቄ መቃብራቸው የጠባቂው የአረጋዊ ዮሴፍ መቃብሩ ያለበት ነው። ስለዚህ በመቃብር ላይ መጸለይ በአይሁድ በእስራኤል ልማድ ጌታ ልማድ አያረቅም እና አሁንም ዛሬ ላይ ሰባት ወይራዎች ስምንተኛውም አለ። ግን በተለይ አንዱ በጣም ትልቅና የጥንት ነው። ጌታ ደገፍ ብሎ የጸለየበት ያ ቸርች ኦፍ ኔሽን ይባላል። አስራ ሁለት የአውሮፓ አገራት ዛሬ ላይ ተሰብስበው አዋጥተው ያን ቤተክርስቲያን ሰርተው ጌታችን መድኃኒታችን ኢየሱስ ክርስቶስ ደገፍ ብሎ አለቱን የጸለየበት ነው። እንዳንድ ብርቱ ሰው የእጁር ወራ ርቀት ድንጋይ ቢወረውር ሚስ ከሚርቀው ከሐዋርያት ፈንጠርቡ በጸሎት ሰዓት ሰው ብቻውን ሆኖ መጸለይ እንዳለበት አስተምሮ እነሱን ትግቦ ጸልዩ ከመይትባ ውስጥ መልሱ ወደ ፈተና እንዳትገቡ ተግታችሁ ጸልዩ ብሎ አስጠንቅቆ ጌቴሴማኒ ማለት ነው። ጌቴሴማኒ ወርዶ በጌቴሴማኒ ሲጸልይ ዋለ አመሸ። መጨረሻ አመሻሹ ላይ እንግዲህ ይሁዳ ጭፍሮች ሐናና ቀያፋን ጭፍሮች ይዞ ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ መጣ። በጣም ጥሩ ክቡራን ተመልካቾቻችን፣ እንግዲህ ነገ ደግሞ ከዛው ከቅድስት ሀገር ኢየሩሳሌም የስቅለቱን በዓል በደንብ ቃለ እግዚአብሔርንም ቦታዎችንም እያስመለከትናችሁ ከእናንተ ጋር እንቆያለን። አንድ ነገር ግን አንስተን እናብቃ። አክፋይ አሉ የሚያከፍሉ እናቶቻችንና አባቶቻችን አንዳንዶች ከሐሙስ ማታ ጀምሮም አርብን ሙሉን ቅዳሜ፣ በሌላ ጎኑ ደግሞ አርብ ማታ የተወሰነ ቀመስ አድርገው ወደ ቅዳሜ የሚሄዱ አሉና፣ በዚህ ላይ ህግ አለ ስርዓት አለን። የትኛው ነው ቤተክርስቲያናችን እንግዲህ ያው ቀኖናዋን የምታስተካክልበት? እንደየሰው አቅም፣ እንደየሰው ብርታት የደከመ ተቀምጦ የበረታ ቆሞ እንደምንለው እንደ አቅማችን የምትሰራለን ስርዓት አለ። ጌታችን መድኃኒታችን ኢየሱስ ክርስቶስ ሶስት ማለት ሶስት ለሊት በከርሰ መቃብር ስላደረ ትንሣኤውን ሳና አንበላም ከሚል ፍቅር ሐዋርያትም አልበሉም ነበር፣ ቅዱሳን አንስትም አልበሉም። እኛ የሐዋርያት ተከታዮች አለ በሐዋርያትና በነቢያት መሰረት ላይ ስላለ የሐዋርያትን ቃል ቃል አድርገን እነሱን ተከትለን በተግባር ሶስቱንም ቀን ሐሙስ፣ ዓርብ፣ ቅዳሜን ምንም ሳንቀምስ ሐሙስ ማታ ብቻ ተበልቶ ሶስት ቀን የበረታ ክርስቲያን የሆነ አቅም ያለው ያን ያረጋል። አቅም የሌላቸው አረጋውያን ድካም ያለባቸውን ግን አትሊስት ቅዳም ስዑር የተባለችዋ የተሻረች ከቀናት ሁሉ የተሻረች ነው። ለምን ጌታ በከርሰ መቃብር አድሮ ብናከብራት፣ የሰንበት ጌቷ እኮ የለም። ክርስቶስ ጌቷ በሌለበት የለበት ሎሊዋው ምንም ክብር የላትም። ስለዚህ ሁሉ ተሽሯል። ስለዚህ ያችን ቀን ብቻ እስከ ፍስኩ ድረስ አክፍለው ያው ቅዱስ ስጋውን ክቡር ደግሞ ይቀበላሉ። ለዛ ክብር በህመም በተለያዩ ሊቀሩ እንኳን ባይችሉ ጾሙን ጾመው በረከቱን ያገኛሉ። ስለዚህ ሁለቱም አይጣላም፣ ግን የሚመከረው በጸናው ነው መናገር የሚመከረው። ስርዓቱም አባቶች የሚያዙንም ጌታ አርባ ቀን አልበላም፣ እኛ ሁለት ቀን ባንበላ ሶስት ቀን ባንበላ አንሞቱ። እንደውም ከዚህ በፊት ፈረንጆች ካሜራ ወድነው እነዚህ መነኮሳት ሲሞቱ ማየት አለብን ሶስት ቀን እንዴት ሰው ሳይበላ በህይወት ይኖራል ብለው ከዋሻ ሲጠብቋቸው ነጫጭ ልብስ ለብሰው ለስጋው ደግሞ መብራት ይዘው ሲወጡ ሲያዩ በጣም ነው የተደነቁት። እግዚአብሔርም ይረዳል፣ እግዚአብሔርም ያግዛል። ስለዚህ ስጋችንን ብንጎዳት ነፍሳችንን እንጠቅመታለን። ስለዚህ እንዳቅም እንዳቅም በጣም ጥሩ ክቡራን ተመልካቾቻችን፣ ከኛ ጋር ቆይታን ስላደረጋችሁን ከልብ ነው የምናመሰግነው። ጸሎተ ሐሙስ ሌነን ነገ ከቅድስት ሀገር ኢየሩሳሌም ልዩ መርሃ ግብራችንን ከሊቀ ሕሩያን መምህር ደረጀ ግርማ ጋር በመሆን በጋራ ይዘንላችሁ የምንቀርብ ይሆናል። ነጋሽ ሚዲያ ላይ ይሁን ትኩረትና ቆይታችሁ። እንግዲህ ሰላም፣ እግዚአብሔር ከሁላችን ጋር ይሁን። ለባለ ፋሲካው በሰላም በጤና ያድርሰን። ከትንሣኤ መልስ ደግሞ በቅድስት ሀገር ኢየሩሳሌም ያሉ ቅዱሳን ቦታዎችን እናሳለማችኋለን እዛው ሆነን እንግዲህ ገለፃም ማብራሪያም በማድረግም ቶሎ ቶሎ ቪዲዮ የምንለቅ ስለሚሆን ከእኛ ጋር ቆይታችሁ እንድታደርጉ እንጋብዛለን ለዚህ ለፋሲካ በዓል እግዚአብሔር ያላደላችሁ ጊዜም ደግሞ ያጠረባችሁ ለእርገቱም ወደ ቅድስት ሀገር ኢየሩሳሌም መጓዝ የምትፈልጉ ምዝገባ የጀመርን ስለሆነ ከስር በምትመለከቷቸው ስልክ ቁጥሮች በመደወል ለእርገት እንድትመዘገቡ በአክብሮት ስንጋብዛለን። ሰላም፣ እግዚአብሔር ከሁላችን ጋር ይሁን። ሊቀ ሕሩያን መምህር ደረጀ ከኔ ጋር ስለነበሩ የሰሞነ ህማማቱን የክርስቶስን ህማምም በሚጣፍጥ አንደበት ቃል እግዚአብሔርን ስለመከሩን ስለገሰጹን ከልብ ነው የምናመሰግነው። እግዚአብሔር በደህና በጤና ይጠብቅልን፣ ደግሞ ለከርሞ ያብቃን። እንግዲህ የንበለ ደዌ ወህማም ንበለ ጻማ ወድካም አመከመ እግዚአብሔር ያብጽሐን ያብጽሕክሙ በፍሳው በሰላም በፍሳ እና በሰላም በተቻለ ትጋትና እግዚአብሔርን በማገልገል የትንሣኤውን ብርሃን ለማየት ያብቃን። በሰላም በፍቅር ወደ ቅድስት ሀገር ወስዶ በክብር ይመልሰን። አብራችሁን እንድትጓዙ እንጋብዛችኋለን። ክፍያ አንጠይቅም። የፕሌን አትከፍሉም። ትኬት አትቆርጡም። በአይነ ህሊና ብቻ ሳይሆን እ በአይነ ልቡናም ከኛ ጋር እንድትቆዩ በርካታ መምህራት፣ ሊቃውንት፣ ጳጳሳት ከኛ ጋር ነው የሚሄዱት። ስለዚህ በጥሩ መልኩ እናስጎበኛቸዋለን። ሴት ሐሙስን እዛው ከቦታው ደግሞ ቀንጨብ አድርገን ያን ቦታ ፕስቴር የሚባለውን ቦታ በጽዮን ተራራ ላይ ነው የሚገኘው። በጣም የሚያምር ቦታ ነው፣ እናሳያቸዋለን። ጌቲሲማኒ አጸደ ሀምድ ጌታ የጸለየበትንም ቦታ እንጠቁማቸዋለን። እንግዲህ ቦታው እንደነበራችሁ በጌታ ዘመን እንደተወለዳችሁ ከሐዋርያት ጋር አብራችሁ በላን ጠጣን ተብሎ እንደተነገረው አብረን እንድንበላ፣ አብረን እንድንጠጣ አምላክ ቅዱሳን ይርዳ። አሚን አሜን። ሰላም፣ እግዚአብሔር ከሁላችን ጋር ይሁን። መልካም ጊዜ። ድንግል አልቻለች እንዋዋ ልትገታ እያየች በመስቀል ልጇ ሲንገላታ ልጇ ሲንገላታ በአምላክነቱ ሳይፈርድባቸው ሲል ጸለየ። አባቶይ ማራቸው አባቶይ ማራቸው በረቂቅ ስልጣኑ ሁሉን የፈጠረ በሰው እጅ ተገርፎ ሞተ ተቀበረ ሞተ ተቀበረ ፍቅሩን የገለጸው ተወልዶ በስጋ ኢየሱስ ጌታ ነው። አልፋና ኦሜጋ አልፋና ኦሜጋ እናቶች በባህሪያቸው ደካማ ናቸው። ችግሩን ፀሐዩን ሀሩ መቋቋም አይችሉም። ና እድሉ ለነሱ ይሰጣቸው ብለው ይህን እድል ሰጥተውን የኛ ተሰራለን እዚህ ጎጆ አራት፣ አምስት ወይን እናራለን። አልበቃም ሲል ደግሞ ከደጅ ነው እንደዚህ ተበቃ ሁሎሎ የምናድር ማለት ነው። ምንም አማራጭ የለም። ሀብሌ ላይ አገዳ ምናምን ስለማይገኝ ከፍትምን ስለሚበላው ራሱ በግሹም ስለማይገኝ ያው ከተት ብሎ መቻ ከመቻ ውጭ ሌላ አማራጭ የለም። አስፈለገ ደግሞ ኬ እንዳሚለብሰት ነገር በውስጥ እንደዚህ አድርጎ ውስጥ ይችላል። ላስቲክ ላስቲክ ለብሳችሁ ነው የምታድሩት። የእኛ ሲሰራ ደግሞ እነሱ ደግሞ አሁንም ያሉት ከባዶ ከበርሀው ላይ ነው ወድቀው ያሉት ልክ እኛ ድሮ ላይ እንደነበር ነው ማለት ነው። ከዚህ በኋላ ከገዳማያኑ የምትቀበሉት እምነት ነው። ከገዳማያኑ የምትወስዱት ጸበል ነው። ከገዳማያኑ ነው ደርሳችሁ መታችሁ የምትወስዱት ጸሎት ነው እና እነዚህን ለመውሰድ ስትመጡ አባቶቻችሁ ደክመው አባቶቻችሁ ጎሬ ስር ወድቀው ማየትን የመሰለ ክፉ ነገር የለምና፣ ምናልባት እግር ጥሏችሁ ስትመጡ አባቶቻችሁ ወድቀው እንዳታገኙ አደራ፣ ድጋፋችሁን አድርጉ። እስካሁን ስላደረጋችሁልን በጎ አድራጎት ሁሉ እኛ ስንለምናችሁ የነበረውን ሁሉ ስላሟላችሁልን፣ የእኛን የልቦና መሻት እንደፈጸማችሁልን መላኩ ቅዱስ ሚካኤል ደግሞ የእናንተንም የልቦና መሻት ይፈጽምልኝ።